አርሰናል ከቤንጃሚን ሴስኮ ጋር በደመወዝና ጥቅማጥቅም ጉዳዮች ላይ ከስምምነት መድረሱን ቢልድ የተሰኘው የጀርመኑ ዝነኛ ጋዜጣ አስነብቧል። የ22 ዓመቱ ስሎቬንያዊ ከአርሰናል አመራሮች ጋር በተከታታይ ከተነጋገረ በኋላ መስማማቱን መረጃው ጠቅሷል። አርሰናል ለፊት መስመሩ በቀዳሚነት ከያዘው ቤንጃሚን ሴስኮ ጋር ንግግር ከጀመረ ሰንብቷል። ይሁንና ድርድሩ በፍጥነት አለመጠናቀቁ ደጋፊውን ያሰላቸው ጉዳይ ሆኖም ቆይቷል። እናም አሁን ላይ ከስምምነት ላይ ደርሷል መባሉ ለመድፈኞቹ አስደሳች ነው ተብሎ ሊወሰድ ይችላል። ከአርሰናል የአጫዋወት ዘይቤ ጋር አብሮ ይሄዳል የሚባለው ወጣቱ እግር ኳሰኛ ለአሁን ብቻ ሳይሆን ለወደፊትም ለአርሰናል የሚኖረው ጠቀሜታ ከፍተኛ ነው ተብሎ ይታመናል። ይሁን እና ከተጫዋቹ ጋር መስማማት ቢቻልም ከክለቡ አርቢ ሌብዚሽ ጋር ገና መስማማት ይጠይቃል። ክለቡ ከተጫዋቹ ከ80 እስከ 100 ሚሊዮን ዩሮ እንደሚፈልግ ተሰምቷል። አርሰናሎች ደግሞ የተጠየቀውን ገንዘብ ለመክፈል ፍላጎት እንደሌላቸውና ለማስቀነስ በቀጣዮች ቀናት በድጋሚ ለድርድር እንደሚቀመጡ ተዘግቧል። አሁን ባለው አዝማሚያ ግን ተጫዋቹ አርሰናልን የመቀላቀል እድሉ እየሰፋ ስለመሆኑ የስፖርት ባለሙያዎች እየተናገሩ ነው። ምንም ይሁን ግን ሴስኮ ጋር የተሰማው መረጃ ለአርሰናል መልካም የሚባል ነው ተብሏል። በሌላ የዛሬ መረጃ አርሰናል በቀጣዩ የእንግሊዝ ፕሪምየር ሊግ የውድድር ዓመት የመጀመሪያ ስድስት ሳምንታት ከባባር ተጋጣሚዎች ጋር እንደሚጫወት የወጣው መርሃ ግብር አመላክቷል። ይህ ፈታይ ሊሆን ይችላል እየተባለም ነው። በመጀመሪያው ሳምንት ወደ ኦልትራፎርድ ተጉዞ ማንቸስተር ዩናይትድን ይገጥማል። ባለፈው የውድድር ዓመት መጥፎ ሪካርድ ያስመዘግቡት ቀይ ሰይጣኖቹ በቀጣይ ራሳቸውን ለማሻሻል የማይፈነቅሉት ድንጋይ አይኖርም ይባላል። ይህም ለአርሰናል ከመጀመሪያው ስጋት የሚሆን ግጥሚያ ሊሆን ይችላል ነው የተባለው። በእርግጥ አርሰናል ያለበትን ጎል የመጨረስ ችግር ለመፍታት የፊት መስመር አጥቂ የማስፈረም ጥረቱን አጠናክሮ የቀጠለ ሲሆን፣ ይህም ቡድኑን አስፈሪ ያደርጋል ተብሎ ይታሰባል። አርሰናል በመጀመሪያ ስድስት ሳምንታት ከሚኖሩ ጨዋታዎች መካከል ይቀለዋል ተብሎ የሚታሰበው በሜዳው አዲስ አዳጊውን ሊዲስ ዩናይትድን የሚያስተናግድበት ግጥሚያ ነው። መድፈኞቹ በሶስተኛው ሳምንት ወደ አንፊልድ ተጉዘው ካለፈው ዓመት ሻምፒዮን ሊቨርፑል ጋር ይጫወታሉ። ሊቨርፑል ራሱን በአዳዲስ ኮከብ ተጫዋቾች እያጠናከረ መሆኑ ጨዋታው ለአርሰናል ቀላል ይሆናል ተብሎ አይታሰብም። በአራተኛው እና አምስተኛው ሳምንት ደግሞ ኖቲንግሃም ፎረስት እና ማንቸስተር ሲቲን በኤምሪቲስ ስቴዲየም ያስተናግዳሉ። በተለይ ባለፈው ዓመት ያልተጠበቀ መንሸራተት ያጋጠመው ማንቸስተር ሲቲ በአዳዲስ ተጫዋቾች ተጠናክሮ ለመቅረብ ያደረገው ጥረት እጅግ አስፈሪ ነው ይባላል። ባለፈው ዓመት በነበሩ የእርስ በርስ ግጥሚያዎች የበላይነቱን የወሰደው ኒውካስትል ዩናይትድ ደግሞ በስድስተኛው ሳምንት የአርሰናል ተጋጣሚ ነው። ጨዋታው በሴንት ጀምስ ፓርክ ይደረጋል። በዚህም ለዋንጫ ከሚጠበቁ ክለቦች በመጀመሪያ ሳምንታት ከባድ ፍልሚያ የሚያስተናግደው አርሰናል ሆኗል። ክለቡ በማህበራዊ ሚዲያ አማራጮች ባጋ የሚጋራው መረጃ ፈርስት ሲክስ በሚል የጨዋታዎቹን ከባድነት ጠቁሟል። ማንቸስተር ዩናይትድን በመጀመሪያዎቹ የእንግሊዝ ፕሪምየር ሊግ አምስት ሳምንታት አርሰናል፣ ማንቸስተር ሲቲ እና ቼልሲን የሚገጥም ሲሆን ይህ ለሩበን አሞሪም ከባድ ነው ተብሏል። ሊቨርፑል በመጀመሪያው ሳምንት ቦርንማውዝን በአንፊልድ ይገጥማል። የ2025-26 የእንግሊዝ ፕሪምየር ሊግ ነሐሴ 9 ቀን 2017 ዓ.ም ይጀምራል። አዳዲስ መረጃዎች እንደደርሷችሁ ሰብስክራይብ እያደረጋችሁ አብራችሁን ሁኑ።